በስም አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዕለተ ሰሉስ ማክሰኞ ላይ ነው የምንገኘው። ይህ ቀን ከሰኞ ቀን በኋላ ያለ የሰሙነ ሕማማት ዕለት ሲሆን በዚች ቀን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች ቤተ ክርስቲያናችን እያስታወሰችና እያስተማረች ወደ ጎልጎታ የምትወስድባት እለት ናት። በዚህች ዕለት ላይ መድኃኒተ ዓለም አምላካችን ልዑል እግዚአብሔር ከአይሁድ የመጣለትን ጥያቄ በጥያቄ የመለሰበት ቀን ስለሆነ የጥያቄ ቀን ይባላል። አምላካችን ኢየሱስ ክርስቶስ በሰኞ እለት ላይ ቤተ መቅደሱን ማንጻቱን ተመልክቶ ፈሪሳውያን ጠየቁት። ይህንን ስልጣን፣ ቤተ መቅደሱንም የማጽዳቱን መብት ከማን አገኘኸው ብለው ጌታችንን ጠየቁት። ይህን የጠየቁት ቤተ መቅደሱ በመንጻቱ ምክንያት ሐዘን ስለተሰማቸው ነው፣ እንጂ ደስታ ተሰምቷቸው ሌላውንም ነገሮቻቸውን አበላሽተው ከእግዚአብሔር ተቀብለው ያሉትን ነገሮች እንዳስተካክልላቸው ከመመኘት አይደለም። ለምን ነካሃን? ነው በሌላ አማርኛ። ምክንያቱም ያ ሲሸጡበት፣ ሲለውጡበት፣ ሲነግዱበት የነበረው የእግዚአብሔር ቤተ መቅደስ ስሙ የእግዚአብሔር ይሁን እንጂ ስራውና ውስጥ ሲከናወን የነበረው አብዛኛው ነገር ለእነሱ ለራሳቸው ጥቅም ስለሆነ ነው። ስለዚህ ከፋታችንን እንድናቆም ያደረከን የምንሰራቸውንም ደግሞ የራሳችንን የስጋ ጥቅሞቻችንን እንዳናገኝ የከለከልከን አንተ ማነህ ብሎ እንደመጠየቅ ነው። እና ክርስቶስ ለጠየቁት ለእነዚህ ጥያቄዎች መልስን በቀጥታ ሊሰጣቸው አልፈለገም። ጥያቄን ጠየቃቸው። እናንተ ይመሰክርልኛል ብላችሁ የሰማችሁት ያመናችሁት፣ ብዙ ሕዝቦች የሚከተሉት የነበረው ዮሐንስ መጥምቅን አነሳና ዮሐንስ መጥምቅ ጥምቀትን ያጠምቅ የነበረው ከእግዚአብሔር ነው ከሰው ነው አላቸው። ከእግዚአብሔር ቢሉ ዮሐንስ ከእግዚአብሔር የተላከ ነውእና ስለ ክርስቶስ መስክሯልም ጭምርና እንዴት ዮሐንስ ስለ እኔ እየመሰከረ ከእግዚአብሔር ተልኳል ብላችሁ እያመናችሁ አልተቀበላችሁም ብሎ ለመጠየቅ ነው። አይ ከሰው ነው ቢሉ ደግሞ እንዴት ዮሐንስ ከሰው ተላከ ብላችሁ ትናገራላችሁ ብሎ በሰጡት መልስ ደግሞ ህዝቡ ሊነሳባቸው ስለሚችል ዝም አሉ። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን በጥያቄ የመለሰበት ምክንያት የጥያቄው የተነሳበት አላማ መልሱን ከመሻትና ከመመኘት ሳይሆን ከክፋት ስለነበር ነው። እግዚአብሔር በዚህ ችለት ላይ እኛም በህይወት ዘመናችን በሙሉ ስላቀረብንለት ጥያቄ ጥያቄያችንን በጥያቄ መልሶል ሊሆን ይችላል። እግዚአብሔር ጸሎትን የሚሰማበት መንገድ። በነገራችን ላይ እኛ ለሰዎች ጥያቄ መልስ በምንሰጥበትም ሆነ ጥያቄያቸውን በጥያቄ በምንመልስበት መንገድ አይደለም ። አምላካችን ልዑል እግዚአብሔር ጥንካሬ ለሚለምኑት ሰዎች ብርታትን የሚሰጥ ብቻ አይደለም፣ ሊያልፏቸው የሚችሏቸውንም ችግሮችንም ጭምር የሚጨምርና የሚሰጣቸውን ችግሩን በማለፍ ውስጥ ጥንካሬያቸውንም ጭምር ስለሚያገኙ ማለት ነው። ስለዚህ እነዚህ ሰዎች ፈሪሳውያን ግን የጠየቁት ጥያቄው ከክፋታቸው የተነሳ ነው። ስለዚህ ጥያቄያቸውን በጥያቄ መለሰባቸው። እኛ የእኛንም የራሳችንን ጥያቄ እንድና የሚያደርገን ይህቺ ቀናት ሁለተኛ በዚህ ቀን ላይ ከጥያቄ ቀንነቱ ባለፈ ደግሞ የፈውስ ቀን ይባላል። አስራ ሁለት አመት ደም ይፈሳት የነበረ አባቶቻችን ሲያስተምሩ፣ ስሟ የወስቄን የምትባል አንዲት ሴት እንደነበረች ይነገራል። ይህቺ ሴት በሌላው ቀን ላይ ጤነኛ የነበረች፣ ከእለታት አንድ ቀን ግን ስትነሳ አስራ ሁለት አመት ሙሉ ላያቋረጥ ደም ሊፈሳት የጀመረ ሴት ሆናለች። ያላትን ሀብት ያላትን ንብረት በምድር ላይ አለ የሚባል ባለጸጋ በምድር ላይ አለ የሚባል ባለ መድኃኒት ጋር ገንዘቧን እያፈሰሰች ፈውስን ጤንነትን ገንዘብ አረጋለሁ ብላ ጠብቃ ነበረ፣ ግን ልታገኝ አልቻለችም። ስለዚህ ይፈሳት ከነበረው ደም የተነሳ አይሁድ ከነበረው ከኦሪት ሕግም ጨምሮ ማንም አይነካትም፣ አይቀርባትም፣ የሚጸየፋት ነበረ። አያችሁት የኦሪትን ሕግ ክፋትና ጭካኔ። ኦሪት እንደ ሐዲስ ኪዳን ሕግ ጠላቶቻችሁን ውደዱ የምትል አይደለችም። ኦሪት እንደ ሐዲስ ኪዳን የታመሙትን ዘይት አፍሰሳችሁ ሸክማቸውን እናንተ ተሸክማችሁ የታመሙትን ጎብኝታችሁ ሂዱ የምትል አይደለችም። ኦሪት ጨካኝ ናት። እንደዚህ አይነት በአፋ በውጭ የሚታይ እድፍ ያለባቸውን ሰዎች እንኳን መታመም ይቀርና የታመሙትን መንካት እንኳን ከቤተ መቅደስ ያርቅ ነበርና በዛ ጭካኔ በተመላባት ዘመን ላይ ያቺም ሴት ትላንትና ወዳጅ ዘመድ የነበሯት ሰዎች በሙሉ ረስተዋት ማንም ባልነበራት ወቅት ላይ ጌታችን ህሙማንን እንደሚፈውስ ጤናን እንደሚሰጥ ስትሰማ ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ገበያው መካከል ሄደች። ብዙ ሰው እንደ ህመሟ ሊነካት፣ ብዙ ሰው እንደ ህመሟ ሊቀርባት የማይፈልግ ሴት ስለሆነች እንደምንም ብላ የሰዎቹን ሀሳብና ፊትም ንግግርም ታግሳ የልብሱን ጫፍ ብነካው እፈወሳለሁ አለች። ነካችው፣ ተፈወሰች። የዚች ሴት የ12 ዓመት ደም ይፈሳት የነበረችው ህመም በነገራችን ላይ አዳም ህመም ነው። ይቺ ሴት 12 ዓመት ነው ደም ሲፈሳት የነበረው። አዳም ፀ በለሷን ቀጥፎ ሔዋንም እንዲሁ በልታ ያፈሱት የነበረው የኃጢያት ጅረትና ጎርፍ ግን 5500 ዘመን አምላክ ሰው ሆኖ ከነበርንበት ከሲኦል ግዞትና ባርነት ነጻ እስኪያወጣን ድረስ ያልተቋረጠ ነበር። ይቺ ሴት የጌታችን ኢየሱስ ክርስቶስን ቀሚሱን ነክታን የተፈወሰችው አዳምና ልጆቹ ግን ቀሚስ ነክተው ሳይሆን ስጋቸውን ነፍሳቸውን ከመቤታችን ከንጽሕት ድንግል ማርያም የሰዎችን ገንዘብ አድርጎ ባህሪውን ባህሪያቸው አድርጎ ያፈወሳቸው ያዳናቸው። ይቺ ሴትን ደግሞ እንደኛ ብንመለከታት ይቺ ሴት 12 ዓመት ሙሉ ከነበረባት በሽታ ትላንትና ጤነኛ ሆና ዛሬ ላይ ስትና ሴት አመመች ናት እና ብዙ ሰው ተኝቶ መንቃት መሽቶ መንጋት በጣም ቀላል ይመስለዋል። ነገን ምክንያት አድርጎ ሐዋርያው ቅዱስ ያዕቆብ እግዚአብሔር ብን ቢወድ ቢፈቅድ ብንኖር ብሎ ያሰበውን ሀሳብ ባንለውስ መቼም መንጋቱ አይቀርም እያለ ይናገራል እና መንጋቱ ላይቀር ይችላል ዛሬ እንደተኛ ነው፣ ሆኖ ግን አለመንጋትና ቆሞ አለመራመድ ግን ሊኖር ይችላል። እቺ ሴት በይሄንን የምታሳየን በነገራችን ሌላኛ ጤና ቀላል ነገር አይደለም። ብዙ ባለ መድኃኒት ሊሰጣት አልቻለም። ያንን ጤና አንዱ የፈጠራት አምላክ ጌታችን ኢየሱስ ክርስቶስ ነው። ብትቀርበው የቀረባት ብትጠጋው እንደ ኦሪት ካህናትና ሕዝብ ነካሽም ብሎ ሳይጸየፋት ከሰውነት ኃይል ወጣ ማን ዳሰሰኝ ብሎ ተመለከተና፣ ያሁላ የገበያ ሕዝብ ውስጥ ሲጋፋ የነበረ ሰው እንደሷ በእምነት አልነካው። አይገርም። ቤተ ክርስቲያን ውስጥ ሁሉ የሚሰበሰብ ህዝብ ያ ሁሉ ሰው የክርስቶስን ማንነት፣ የክርስቶስን ቀሚስ፣ የክርስቶስን ኃይል የሚያስወጣ የሚነካ፣ የሚዳብስ አይደለም። ልክ እንደዚች እንደ 12 ዓመት ደም ሲፈሳት እንዳለች ከነዛ ከተሰበሰቡት አንዳንዶች አሉ መጥተው የዘመናት ቋጠሯቸውን እኛ ባልጠበቅ ነው የክርስቶስን ቀሚስ ነክቶ እንደተፈወሰ ሁሉ የቤተ ክርስቲያንን ደጅ አፈሩን፣ ጸበሉን፣ እምነቱን፣ ቅዱሳት ስዕላቱን ጧፉን እጣኑን ዘቢቡን ምኑ የቤተ ክርስቲያን ፈውስ ያልሰጠ ነገር አለ? በእንደዚህ አይነት መንገድ ተፈሱ ተፈውሶ ለሚወጡ ሰዎች ማሳያና ማስተማሪያም ጭምር ነው። ይቺ ሴት ሀብቷን ንብረቷን አፈሰሰች። እግዚአብሔር የሰጣትን ጤና ግን ሊመልስላት ማንም አልቻለም። አንዳንድ ነገሮች ክርስቲያኖች እግዚአብሔር የሚሰጣቸው መልሶም ደግሞ እግዚአብሔር የሚወስዳቸው ናቸው እንጂ ማንም በምድር ላይ ያለ ሰው ሊወስዳቸውም ሊሰጣቸውም የማይችሉ ነገሮች አሉ። ከእነዛ መካከል አንዱ ጤና ነው። ጤና በሰው እጅ እንኳን ቢገኝ እግዚአብሔር የእነሱን እጅ እጅ አድርጎ መልሶ ሰጥቶ እድሜ ለንስሐ ጨምሮ ካልሆነ በቀር የሰው እጅ ያንን ሊያደርግ አይችልም እና በዛች ሴትዮ ታማ መዳን ውስጥ እኛ ራሳችንን ታመን ለመዳን በዚህ በሰሙነ ሕማማት ውስጥ እንደ ኃጢአት ጎርፍ የሚፈሳውን ደማችን ይደርቅልን ወደ ቤተ ክርስቲያን የምንገሰግስባት እለት ናት። በመጨረሻ ሚች ቀን የትምህርት ቀናት ጌታችን ለአይሁድ ጥያቄያቸውን በጥያቄ ከመለሰ በኋላ በሁለት ውብ የሆነ ምሳሌዎች አስተማራቸው። እንዲህ አላቸው፣ አንድ ሰው ሁለት ልጅ ነበረው። ከነዛ ሁለቱን አንዱን ጠርቶ ፈቃዱን እንዲፈጽምለት ጠየቀውና ልጁም ምናለው እምቢ፣ አልሄድም፣ አልፈልግም አለው። ኋላ ግን ተጸጸተና ሄደ። ሁለተኛውንም ልጁን ጠራው አለ ጌታችን በምሳሌ ሲያስተምር ሁለተኛው ልጁ መጣና ይህን አድርግልኝ ሲለው እሺ አለው። ነገር ግን አልሄድም። እና ጌታችን ጠየቃቸው፣ ከነዚህ ከሁለቱ መካከል የአባቱን ፈቃድ የፈጸመው ልጅ የትኛው ነው አላቸው። የመጀመሪያው አሉ። መልሱን በልክ ትክክል መልሳችሁታል። ጸሐፍት ፈሪሳውያን ደቀ መዛሙርት የሆናችሁ እናንተ ሳይሆን እግዚአብሔርን መንግሥት ቀድማችሁ የምታዩት ቀራጮችና ጋለሞታዎች ናቸው አላቸው። ጌታችን በምሳሌ በእነዚህ ሁለቱ ልጆች ውስጥ ሊያሳያቸው የፈለገው የእነሱን ነው። የመጀመሪያው ልጅ ልብ ብላችሁታል። መጀመሪያ ሲላክ እምቢን ያለው ኋላ ግን ጸጸተውና እሺ ያለ። ሁለተኛው ልጅ ግን እሺ ብሎ እንቢ ያለ። ለእግዚአብሔር እውነት ለመናገር ሳይገባን እምቢ ብለን ነው ስንረዳ እሺ ብንለው ይሻላል፣ እሺ ብሎ ገብቶናል ብለን ተረድተን በኋላ ላይ አሻፈረኝ ከምንለው ጸሐፍት ፈሪሳውያን እንዲነበሩ ገብቶናል፣ ተረድተናል፣ አውቀናል ብለው እሺ ካሉ በኋላ እምቢ አሉት ነበር እግዚአብሔርን። ስለዚህ እናንተ የእግዚአብሔርን መንግስት በመሮስ አትቀድሙማል። ሳይገባቸው ግን አሕዛብ የነበሩ ክርስቶስን የማያውቁት በኋላ ላይ ግን እምቢ ያሉበት ልባቸው ተጸጽቶ ደግሞ እሺ ብለው ሲታዘዙት እስከ እግዚአብሔር መንግስት የሚሄዱት ጋለሞታዎች ናቸው፣ ቀራጮች ናቸው። አይገርምም? በጣም የተጠሉት በእነሱ ዘንድ ለጽድቅ አይበቁም ተብሎ የተገፉት ሰዎች የእግዚአብሔር መንግስት በመውረስ ይቀድማቸዋል ተባሉ። እኛንም እኮ በነገራችን ላይ ክርስቶስን አውቀነዋል ብለን የምንመጻደቅ መጻደቅ ቃለ እግዚአብሔር ሰምተናል ብለን ከመስማት የታጎልን ብዙ ነገሮችን እንደ አኗኗራችን ቀለውልን ቀለውልንና ለመተግበርም ያን ያክል ሳይከብዱን ስናያቸው ኮ ቀድመን የምንገባ እግዚአብሔር መንግስት መሰለን ሰዎች ብዙ አለን። ግን አትሳሳቱ ክርስቲያኖች፣ እኛ አይገቡም ያላቸው ሰዎች ምናልባት እኛን ቀድሞ ገነት ውስጥ ልናያቸው እንችላለን። እኛ አይገኙም ያላቸው ሰዎች እነሱ ቀድመውን ገብተው እኛ ግን እንገኝባታለን ያልናት ገነት ውስጥ ላንመጣ እንችላለን። ክርስቶስ ቀጠለ። አሁንም አንድ የወይን ስፍራ የነበረው ባለቤት ነበረ፣ ባለሀብት ነበረ የወይኑ ስፍራ ፍሬን ይለቅሙለት ዘንድ ሰራተኞቹን ላካል ሰራተኞቹ ያንን የወይኑን ስፍራ ከሚሰሩት ሰዎች ሊለቅሙ ቢሄዱ ሰዎቹ ደብድበው ገደሏቸዋል። ከዛ ከነሱ ደግሞ የባሰ ብዙ አገልጋዮች ላከ። አሁንም ሰራተኞቹ ገደሏቸዋል። ከዛ ኋላ ቀጠለና ግን ልጁ ላከ። ምናልባት ልጄ ቢላክ እርሱን አይተው እኔ እንደመጣው ተመልክተው እነዛኞቹ እንደቀሩት እሱን ሳያስቀሩ ይሰጡኛል ብለው እነሱ ግን ሰራተኞቹ የሆኑ ቦታ ትክልት ጠባቂዎች ግን አይ ልጁማ እንዲሁም ወራሹ ነው ብለው ከሌሎቹ በበለጠ ጭካኔ አሳይተው እንዳጠፉት ነፍሱን እንዳሳለፉት ተናገረ። ጌታችን የወይን ጠባቂ ነው። አስቀድሞ የላካቸው የወይኑን ፍሬ እንዲለቅሙ የሰደዳቸው ነቢያት ናቸው። ነቢያትን የተቀበሉት ደብድበውም ደግሞ ህይወታቸውን ያሳለፉት ደግሞ እስራኤላውያን ናቸው። ለእስራኤል ክርስቶስ በነገራችን ላይ ያላረገላት ነገር የለም። እስራኤል ዘስጋ የተባሉትን ያልከፈለው ነገር እንደሌለ ሁሉ እስራኤል ዘነፍስ የተባለ ለእኛ ምን ያላረገልን ነገር አለ? መጽሐፍትን አጽፎ መምህራንን ልኮ ጻድቃን፣ ሰማዕታት፣ ደናግላንን እንደኛ ሰው ሆነው ነገር ግን የእግዚአብሔር መንግስት በልጦባቸው ከዚህ ከምድራዊው ነገር የኖሩ ብዙ ነበሩ። እነሱን አይተን ልንማር አልቻልም። እንዲያውም ህይወታቸው የማይኖር ጽድቃቸው እውነት ያልሆነ ስራዎቻቸው የማይደገም እየመሰልን እንደ ተረት እንደ ዘበት እየቆጠርን እጅ አንስተን አን ማታ እንጂ በሐሳባችንና በንግግራችን ግን ያልገደልነው ያላሳነስ ነው፣ ምንም ነገር የለም። ጌታችን መጨረሻ ላይ ልክ ለዛ ለወይኑ አትክልት ስፍራ ልጁን እንደላከው መጨረሻ ላይ ላከው ልጁን የሐዲስ ኪዳን ክርስቲያኖች እኮ ፍርዱ እንዴት እንደሚጸናብን እንደው ብናውቀው፣ እንደ ብሉይ ኪዳን እኮ ለእኛ ነቢያት ለእኛ ደጋግ አባቶች የተላኩ ብቻ አይደለም። የወይኑ ስፍራ ባለቤት የሆነው ልጁ ጌታችን ኢየሱስ ክርስቶስ ወርዶ ፍሬ ሊለቅም የመጣ ነው እና ለነሱ ያሳየነውን ጭካኔ ለሱ በእጥፍ ነው ጨምረን እንደውም ያሳየ ነው። ነቢያት በመጋዝ ቢሰነጠቁ ነው እሱን እኮ ቁጥር አጉድለን ጀርባውን እስኪላጥ ድረስ አጥንቱም እስኪመለከቱት ድረስ እኮ የገረፍ ነው። በጌታችን ላይ ያሳየነው ጭካኔ በጌታችን ላይ ያሳየነው ርኅራኄ የሌለው ድርጊቶቻችን በሙሉ በኋላ ላይ የምንጠየቅባቸው ናቸው። ለወይኑ አትክልት ስፍራ እውነትም ክርስቶስ ያላረገው የለም። ለእስራኤል ዘስጋ እንደደከመው ለእኛም ያልደከመው ነገር የለም። ልጁን ሰጥቶናል። ስጋውን እንድንበላ ደሙን እንድንጠጣ አድርጎናል። ግን እኛ እንደነዛ እንደቀደሙት በምሳሌ እንዳስተማራቸው ሰዎች እንዲያውም ወራሽ እሱ ነው ብለን ቀጥቅጠ ነው ገድለ ነው በመስቀል ላይም ከፍ አድርገን እንደተወጠረ ብራና አድርገ ነው ጭምር እንዲታይ አድርገነዋል። እና አሁን ይህን የሚሰማ ሰው ምናልባት ምናልባት እኔ ክርስቶስን በሐሳቤና በንግግር ያሳዝኛው ሊሆን ይችላል እንጂ ምንም ብከፋ እንደነዚህ እንደሰቀሉትና እንዳንገላቱት በምሳሌም እንኳን መጥተው ገድለውታል እንደተባሉት አይሁድ አይደለም ልንል እንችላለን ይችላልን። ግን ክርስቲያኖች የተከፈለልንን ዋጋ ረስተን በኃጢአት መመላለስ በምንጀምርባቸው በምን ጀምርባቸው በማናቸውም ጊዜያት ውስጥ በጌታችን በኢየሱስ ክርስቶስ አይሁድ ካሰቃዩት ስቃይ በላይ ምን እናሰቃዩ። ቅዱስ ጳውሎስ ያለውን ዘነጋችሁት? ክርስቶስ መሆኑን ቢያውቁ ኖሮ እኮ ባልሰቀሉት ነበራል። አሁን እኛ አምላክ መሆኑን እያወቅን አይደለም ዘውትር በኃጢአት የምንሰቅለው ዘወትር ከጭንቅላቱ ላይ የእሾህ ጉንጉን መሰል በኃጢአታችን የምንወጋው፣ ዘወትር ኃጢአት በሰራን ጊዜ በእግሩና በእጆቹ በልቡ የገባውን ችንካር መልሰን እንዲታመመ የምናደርገው እኛው ነን። ይህንን ነገር በሙሉ ያደረግ ነው። ስለዚህ ወደ ጎልጎታ አሁንም እንዲህ ያሉብን ችግሮች በሙሉ ሰዎች የምንጓዘው መድኃኒቱ እዛ ስላለ ነው። አምላካችን ቅዱስ እግዚአብሔር የጎለጎታ ዕለት ላይ ደርሰን ደግሞ ካለብን ችግሮች ሁሉ መድኃኒቱን ፈውሱን ለማግኘት በምራቱ ይርዳን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከማዮም ያብጽሐን ያብጽሕክሙ በፍሳው በሰላም ወስብሐት ለእግዚአብሔር።